ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ህዳር 6 ወይም ኖቬምበር 15 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክሪብ ከላሉ ሰብስክሪብ በማድረግ ቤተሰብ እንዲሆኑ ባክብሮት እየጠየቀን ሐሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 179 ብር ከ48 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 151 ብር ከ29 ሳንቲም ገዝቶ 154 ብር ከ32 ሳንቲም እየተሸጠ ነው። በንግድ ባንክ 150 ብር ከ53 ሳንቲም ተገዝቶ 150 ብር ከ52 ሳንቲም ተገዝቶ 153 ብር ከ53 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 208 ብር ከ33 ሳንቲም እየተመነዘረ ነው። ዩሮንም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 175 ብር ከ03 ሳንቲም ገዝቶ 178 ብር ከ58 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 174 ብር ከ23 ሳንቲም ገዝቶ 177 ብር ከ72 ሳንቲም በመሸጥ ላይ ነው። አንድ የስዊስ ፍራንክ በጥቁር ገበያ 225 ብር ከ95 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው 190 ብር ከ64 ሳንቲም ተገዝቶ 194 ብር ከ45 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 184 ብር ከ48 ሳንቲም ተገዝቶ 188 ብር ከ17 ሳንቲም በመሸጥ ላይ ነው። አንድ የካናዳ ዶላር በጥቁር ገበያ 127 ብር ከ92 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየ መነዘረ የሚገኘው ባንክ አዋሽ ባንክ ነው 107 ብር ከ84 ሳንቲም 1ቶ ገዝቶ 110 ብር እየሸጠ ነው። በንግድ ባንክ 105 ብር ከ38 ሳንቲም ገዝቶ 107 ብር ከ49 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 117 ብር ከ26 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየ መነዘረ የሚገኘው ባንክ አቢሲኒያ ባንክ ሲሆን 98 ብር ከ7 ሳንቲም ገዝቶ መቶ ብር ከ67 ሳንቲም እየሸጠ ነው። በንግድ ባንክ 96 ብር ከ29 ሳንቲም ገዝቶ 98 ብር ከ22 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 25 ብር ከ26 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው 21 ብር ከ28 ሳንቲም ገዝቶ 21 ብር ከ71 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 20 ብር ከ75 ሳንቲም ተገዝቶ 21 ብር ከ16 ሳንቲም በመሸጥ ላይ ነው። አንድ ፓውንድ በጥቁር ገቢያ 236 ብር ከ08 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ሲሆን 203 ብር ከ13 ሳንቲም ገዝቶ 207 ብር ከ19 ሳንቲም እየተሸጠ ነው። በንግድ ባንክ 194 ብር ከ01 ሳንቲም ገዝቶ 197 ብር ከ89 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገቢያ 584 ብር ከ33 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 492 ብር ከ49 ሳንቲም ገዝቶ 502 ብር ከ34 ሳንቲም እየተሸጠ ነው። በንግድ ባንክ 481 ብር ከ10 ሳንቲም ተገስቶ 490 ብር ከ72 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤሚሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገቢያ 48 ብር ከ78 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 43 ብር ከ58 ሳንቲም ገስቶ 44 ብር ከ45 ሳንቲም እየሸጠ ነው። በንግድ ባንክ 40 ብር ከ98 ሳንቲም ገዝቶ 41 ብር ከ80 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ83 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው 43 ብር ከ02 ሳንቲም ገዝቶ 43 ብር ከ89 ሳንቲም እየሸጠ ነው። በንግድ ባንክ 40 ብር ከ13 ሳንቲም ገዝቶ 40 ብር ከ93 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 466 ብር ከ47 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 253 ብር ከ01 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገቢያ 475 ብር ከ84 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ የሚሆን ይመስል ነበር። እስከ መጨረሻ ድረስ ስለተከታተላችሁን እያመሰገንን በዚያ በቃን። መልካም ጊዜ፣ መልካም ቀን።